እየመጣብን ያለ ነው ማለት ነው። በተለይ በአሁን ሰዓት ላይ ሰው ሁሉ ሕይወቱ ሶሻል ሚዲያ ላይ ሆኗል ማለት ነው። አከሌ ተፋታች፣ አከሌ እንደሆነች፣ አከሌ አገባች፣ አከሌ እንደሆነች፣ ከላስ በዚህ በሰው ነገር ላይ ራሳችንን ቢዚ እያደረግን ነው ያለ ነው ማለት ነው። ይህ ግን አይጠቅመንም በጭራሽ። አከሌ እንደሆነች፣ አከሌ እንደሆነች አይጠቅመንም። ያ አከሌን አሉባልታን ከምናዳምጥ አንዲት ሀርፍን ብናዳምጥ ለኛ የተሻለች ናት ማለት ነው። አንደኛ ጊዜያችንን በመልካም ነገር ላይ እያሳለፍን ነው ያለ ነው። ሁለተኛ ደግሞ ለራሳችን እውቀት እያገኘንበት ነው ማለት ነው። እዛ፣ ለምሳሌ ቲክቶክ ውስጥ ገብተን አንድ ሰዓት ከምንቆይ በማይሆን ነገር ላይ ሐሜትን ወስደን ብዙ ነገር አይተን በምላሳችንም ተናግረን በእጃችን ጽፈን ከምንወጣ አንድ ደርስ ብናዳምጥሳ በቴሌግራም በዞም በተለያዩ ሚዲያዎች ዲነል ኢስላም እየተሰራጨ ይገኛል፣ በአሁኑ ሰዓት ላይ ማለት ነው። አንድ ሰዓት እዛ ህጄ በማይሆን ነገር ላይ ጊዜን ከማባከል እዚህ መጥቼ ግማሽ ሰዓት የሆነችን አረፍተ ነገር ብማር ለእኔ እየተሻለች ናት ማለት ነው። ስለዚህ ሁላችንም በተቻለን አቅም ዲናችንን እንማር፣ ክታቦችን እንቅራ። ምክንያቱም እውቀት ከንግግርም ሆነ ተግባር በፊት ቀዳሚ ነውና ማለት ነው። መጀመሪያ አንድ ሰው ማወቅ አለበት ከመናገር በፊት ማለት ነው። ወጣትነት በእርጅና፣ ጤና በበሽታ፣ ሀብት በድህነት፣ ህይወት በሞት ከመተካቱ በፊት ዲናችንን መማር ላይ እንበርታ። ምክንያቱም አንድ ሰው በወጣትነት እድሜው ዘላለም አይቀመጥም፣ እርጅና ይመጣል። አንድ ሰው ጤናማ ሁኖ አይቆይም። መታመም ይመጣል፣ በሽታ ይመጣል። ሀብታም ሆኖም አይቆይም፣ ድሃ መሆን ይችላል። በህይወት ዘላለም መኖር አይችልም፣ መሞት ይመጣበታል ማለት ነው። ይህ ሁሉ ከመቀየሩ ወይስ ከመተካቱ በፊት ዲናችን ላይ እናትኩር፣ ዲናችንን መማር